ሰላም ውዴ ክንፋን መረጃ ቤተሰቦች እንደምንቆያችሁ የዕለቱን ዜናዎች ይዘን ቀርበናል በቅድሚያም አርዕስተ ዜናውን እናሰማቸዋል በኢትዮጵያ ማንም እየተነሳ ሐውልት እንዳያቆምና የቆሙትንም ማንም በአሻው ሰዓት እንዳያፈርስ የሚከለክል የህግ ማዕቀፍ እንዲኖር ተጠየቀ የአማራ ብሔራዊ ንቅናቄ አብን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮችን ኢላማ አድርገው የተፈጸሙ አሰቃቂ ጥቃቶች ላይ ግልጽ ምርመራ እንዲደረግ ጠየቀ እስራኤል የኤርትራን አገዛዝ ደጋፊ ለማባረር የወሰደችው እርምጃ በአይነቱ የተለየ ነው ተባለ። የጦር ኃይሎች ጠቅላይ ኢ ታማጁር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በኢ ፍትሐዊ አጥተዋለች ያሉትን የባህር በር ጥያቄ እናሳካዋለን ሲሉ ተደመጡ። ቀጥለን ዝርዝሩ እናሰማችኋለን። ውድ የክንፋን መረጃ ቤተሰቦች ሰብስክራይቭ በማድረግ የደወል ምልክቱን በመጫን አብራችሁን ቆዩ። የአማራ ብሔራዊ ንቅናቄ አብን በአርሲ የተፈጸመው አሰቃቂ ጥቃት ገለልተኛና ግልጽ ምርመራ እንዲደረግበት ጠየቅ። የአማራ ብሔራዊ ንቅናቄ አብን በኦሮሚያ ክልል ምስራቅ አርሲ ዞን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮችን ኢላማ አድርገው የተፈጸሙት አሰቃቂ ጥቃቶችን ገለልተኛና ግልጽ ምርመራ እንዲደረግባቸው ትናንት ምሽት በወጣው መግለጫ ጥሪ አቅርቧል። ንቅናቄው አሰቃቂ ሲል የገለጻቸውን ጥቃቶች በተመለከተ መረጃዎችን ለማሰባሰብ ተቋማዊ ስምሪት ት ወስዶ በአካባቢው ተገኝቶ ለማጣራት ጥረት ማድረጉን አመለክቷል። በዚህም ሃይማኖታዊና የእምነት ተቋማትን ኢላማ ባደረጉና በትጥቅ በታገዙ አካላት በርካታ ማኞች ከመገደላቸውና ከመጎዳታቸው በተጨማሪ በርካቶች መፈናቀል፣ የግል ንብረቶችና የእምነት ተቋማት ውድመት መከሰቱን አረጋግጫለሁ ብሏል። ይህ አሰቃቂና ያልተቋረጠ በተደጋጋሚ ግፍ በህዝባችን ላይ የተፈጸመ ባለበት ሁኔታ በተጓዳኝ ሁለት እጅግ አሳፋሪና አደገኛ የማህበረ ፖለቲካ ዝ የዜና ባሊዎች ጎልተው እንደታዩ ያመላከተው የአብን መግለጫ በህዝባችን ላይ እየተፈጸመ የሚገኘው ጥቃትና ብሶት ፍጹም እንዳይታወቅና እንዳይነገር ከውጭና ከውጭ በሸፍጥ የተሰለፉ በተቋማት ውስጥ የተኮለኮሉ ግለሰቦች መኖራቸውንም አመላክቷል። ሁለተኛው ደግሞ የተነዙ ስሁት ትርክቶች ውርስና ተፈጸሙ ያሏቸውን የታሪክ ቅራኔዎች ማወራረጅ አድርገው የሚያቀርቡ ከታሪክም ካሉበት ተቋም ዓላማና ተልእኮ ያልተማሩ የሁለት መንገድ ተጓዦችና ግጭት ጠማቂዎች በተጎጆች ላይ ጥላቻን ሲያስተላልፉ ተመልክተናልም ብሏል። አብን በመግለጫው ባስተላለፈው ጥሪ በመንግስት በኩል ችግሮቹ ተባብሰው ወደ ለየለት ግጭት ከመግባቱ በፊት ተገቢውን እርምጃ እንዲወስድ በጥብቅ አሳስቧል። የፌዴራል የጸጥታ አካላት ጣልቃ እንዲገቡ፣ የወደሙ እምነት ተቋማት ተመልሰው እንዲገነቡ፣ ጉዳት ለደረሰባቸው ወገኖች አስፈላጊውን ድጋፍ እንዲደረግና የተፈናቀሉ ነዋሪዎችን ወደ ቀያቸው መልሶ በማስፈር ሰብአዊ ድጋፍ እንዲያገኙ ጥሪ አቅርቧል። ከዚህ የአብን መግለጫ አስቀድሞ ትብብር ለኢትዮጵያና አንድነት እንደ ቅንጅት ኢህአፓ ደግሞ በተናጠል ባለፈው ሳምንት መግለጫ ማውጣታቸው አይዘነጋም። ፊልድ ማርሻል ብርሃኑ ጁላ በ10 ቀናት ልዩነት ለሁለተኛ ጊዜ የባህር በር ጥያቄን እናሳካለን ሲሉ ተናገሩ። የጦር ኃይሎች ጠቅላይ ኢታማዦርሹም ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በኢፍታዊነት አጥተዋለች ያሉትን የባህር ጥያቄ እናሳካዋለን ሲሉ በትናንትናው ዕለት ታስቦ በዋለው አምስተኛ ዓመት የመከላከያ ሰራዊት የሰሜን እዝ ጥቃት መርሃ ግብር ላይ ተናግረዋል። ፊልድ ማርሻሉ ከ10 ቀናት በፊት ጥቅምት 5 ቀን 2018 ዓ ም በቢ ሾፍቱ ከተማ በተከበረው 118 ተኛው የሀገር መከላከያ ሰራዊት የምስረታ በዓል ላይ በተመሳሳይ የባህር በር ጥያቄን እንደሚያሳኩ ተናግረው ነበር። ኢታማዡር ሹሙ በመድረኩ ኢትዮጵያ ሶስት ነገሮች እንደሚያስፈልጓት የጠቀሱ ሲሆን እነርሱም ሰላም፣ ልማትና የባህር በር ናቸው። ከአስር ቀናት በፊት ባደረጉት ንግግር 30 ዓመት ተኝተናል፣ አሁን ነቅተናል፣ ጥያቄያችንን እንቀጥላለን፣ ሰላምም ልማትም የባህር በርም እናሳካዋለን ብለዋል። ትናንት በተካሄደው መድረክ ላይም በተመሳሳይ ጉጁሎ ሲሉ የገለጹት ጥቂት የህወሀት ኃይል በክህደት አሳጥቶናል ያሉትን የባህር በር እንደሚያሳኩት ገልጸዋል። ልክ እንደዚህ ቀደሙ መልእክታቸው በትናንትናው ንግግራቸውም ሰላምና ልማት እንደሚያስፈልግ አጽህኖት የሰጡት ኢታማዥሩ የእኛ ጥያቄያችን አሁን አድጓል፣ ሲታፈን የነበረ ጥያቄ ወደ አደባባይ መጥቷል ሲሉም ተደምጠዋል። ፊልድ ማርሻሉ ሶስቱን ጉዳዮች አያይዘው ማስረዳት ሲቀጥሉ እያለማን ነው፣ ሰላም ለማምጣት መከላከያ ሰራዊት እየታገለ ነው ሰላም መምጣቱ አይቀርም ሀገር መልማቱ አይቀርም ህዳሴም ተገድቧል የቀረን ጥያቄ አለ የባህር በር የቀረን ጥያቄ ደግሞ እናሳካዋለን ሲሉ እርግጠኛነት በተጫነው ድምፅ ተናግረዋል እርሳቸው በኢታማዦር ሹምነት የሚመሩት መከላከያ ሰራዊት የቆመው ለሰላም ለልማት ለኢትዮጵያ ብሔራዊ ጥቅም ነው ሲሉ የተናገሩት ፊልድ ማርሻሉ የምንዋጋው ለደሞወዝ አይደለም የእኛ ገቢ ከህብረተሰቡ በላይ አይደለም በማለት ሰራዊቱ የተለየ ገቢ እንደማያገኝም አስረድተዋል ጦርነት ማለት አንፈልግም የሚሉትን ቃላት ደጋግመው የተጠቀሟቸው ፊልድ ማርሻሉ በሰላም ልማትና ብሔራዊ ጥቅም የመጣን ግን መዋጋት አለብን፣ የተደራጀው የታጠቀው ለዛ ነው ሲሉም አጽንኦት ሰጥተው ገልጸዋል። የፕሬዝዳንት ኢሳያስ ደጋፊ ተባረረ። እስራኤል የኤርትራን አገዛዝ ደጋፊ አባረረች። እርምጃው በአይነቱ የመጀመሪያው ነው ተብሏል። የእስራኤል ባለስልጣናት የኤርትራ አገዛዝ ደጋፊ እንደሆነ የተለየን አንድ ኤርትራዊ ዜጋ ከሀገሪቱ ማባረራቸው ተዘገበ። የሀገሪቱ መገናኛ ብዙኃን እርምጃው በሀገሪቱ የኢሚግሬሽን አፈጻጸም ፖሊሲ በአይነቱ የመጀመሪያው እንደሆነም ዘግበዋል። ዩኔት ኒውስ እንደዘገበው የኤርትራው ግለሰብ እንደ ኢሮፓውያን አቆጣጠር በ2011 አመተ ምህረት በህገ ወጥ መንገድ ወደ እስራኤል ገብቶ በሀገሪቱ ይኖር ነበር። በግለሰቡ ላይ ፖሊስ ከእጁ ላይ ትልቅ ስለት በማግኘቱ እና ቤተሰቡን በማስፈራራት ወንጀል ተጠርጥሮ በሚያዝያ 2025 በቁጥጥር ስር መዋሉ ተገልጿል። በእስር ላይ እያለ ባለስልጣናት የኤርትራ መንግስት ደጋፊ መሆኑን መወሰን ችለዋል። በዚህም ወቅት ለእስራኤል የሀገር ውስጥ ጉዳይ ሚኒስተር ቀርቦ ሚኒስተሩም በእስራኤል የኢሚግሬሽን ህግ መሰረት ከሀገር እንዲወጣ ፈቃድ ሰጥተዋል። በትናንትናው እለት ከጠዋቱ ዘጠ ሰዓት አካባቢ የህዝብና ኢሚግሬሽን ባለስልጣናት ከውጭ ዜጎች አስተዳደር ጋር በመተባበር የግለሰቡን የማባረር ሂደት አከናውነዋል። ይህ እርምጃ በግልጽ የአገዛዝ ደጋፊ እንደሆነ የተለየ ኤርትራዊ ዜጋን እስራኤል ከሀገር ስታስወጣ ለመጀመሪያ ጊዜ መሆኑም ተገልጿል። ግለሰቡ ከእስራኤል ወደ አዲስ አበባና ካምፓላ ከበረረ በኋላ ወደ ኤርትራ ዋና ከተማ አስመራ መድረሱም ተዘግቧል። በኢትዮጵያ ማንም እየተነሳ ሐውልት እንዲያቆምና የቆሙትን ማንንም ባሻው ሰዓት እንዲያፈርስ የሚከለክል የህግ ማዕቀፍ እንዲኖር ተጠየቀ። ይህ ጥያቄ የቀረበው ጥቅምት 22 ቀን 2018 ዓ.ም በኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ወመዘክር ስለ አደባባይ ሐውልቶቻችን በሚል ርዕስ በተሰናዳ ስነ ጥበባዊ ውይይት ላይ የውይይቱን መነሻ ጽሑፍ ያቀረቡት በአዲስ አበባ ዩኒቨርሲቲ ያለ ስነ ጥበብ ዲዛይን ትምህርት ቤተ ዲን ሰዓሊ አገኘሁ አዳነ የዘመን መልክ የ የሆኑ በሶስት ተከታታይ መንግስት የተሰሩ የአደባባይ ሐውልቶችን የተመለከተ ዳሰሳ አቅርበዋል። ዳሰሳው የፖለቲካ ኢኮኖሚያዊና የማህበራዊ ማዕከል የሆነችውን አዲስ አበባን መሰረት ተደርገው የተሰሩትን ሐውልቶች የተመለከተ ነው። የአደባባይ ሐውልቶቹ የየዘመኑን መንፈስ የሚማርኩ የመንግስታትን ዘመን ኃይል አሰላለፍ ስለሚያሳዩ፣ የመንግስትን መዋቅራዊ ሁኔታ ስለሚጠቁሙ፣ የገነኑ ወይም ታሪካዊ ሁነቶችን ማለትም የድል የስርዓትን፣ የለውጥን አብዮት የተፈጥሮና ሰው ሰራሽ አደጋዎችን ለማስታወስ እንዲሁም የየዘመኑ የሀገር ግንባታ ጥረቶችን የሚዘክሩ መሆናቸውን ደግሞ የዘመኑን መልክ የሚያሳዩ እንደሚያስብላቸውም ሳሊ አገኘው አዳነት ተናግረዋል። በተጨማሪም የባህልና የማንነት እመርታ በመቀመር አንድ ዘመን እንዲታወስበት የሚፈለገውን ቁም ነገር የሚገኝበት የሚረዳበት፣ ሌላው ደግሞ አንዱን አውሬ አድርጎ የሚስልበት አሊያም የሚተቹበት ከፍተኛ የማህበራዊ ባህላዊ ክዋኔ ስለሆኑ የአደባባይ ሐውልቶች ኪነ ጥበቦችና ኪነ ሕንፃዎች የዘመን መልክ ገላጮች ያሰኛቸዋልም ብሏል። ዘመኑንና ዘመንኛውን ኢመዋቲ ወይም ኢሞርታል ለማድረግም የአደባባይ ሐውልቶች ድርሻቸው እጅግ ከፍ ያለ ነውም ተብሏል። ካጼ ምኒሊክ መታሰቢያ ሐውልቶች ጀምሮ በቀዳማዊ አጼ ኃይለሥላሴ በደርግ ና በኢሕአዴግ ዘመን ስለተሰሩ የአደባባይ ሐውልቶች ገለጻ ያቀረቡት በአዲስ አበባ ዩኒቨርሲቲ የአለ ስነ ጥበብና ዲዛይን ትምህርት ቤት ዲን ሰዓሊ አገኘው ሃዳነ በደርግ ጊዜ በከ ከተማዋ ከቆሙ ሀውልቶች ይልቅ የፈረሱ ሀውልቶች እንደሚበልጡም ጠቁመዋል። እንደ ሳሊ አገኘው ማብራሪያ የንጉሰ ነገስቱ፣ የመሳፍንቱ፣ የመኳንንቱ እንዲሁም የእነሱን ከፍ ከፍ የሚያደርጉ ከስርዓቱ ጋር የሚገናኙ በተለያዩ ተቋማትና ጎዳናዎች የነበሩ ከጥቂት በስተቀር በሙሉ ፈርሰዋልም ብለዋል። አንዳንዶቹ ጠፍተዋል፣ ቀሪዎቹ ደግሞ ወደ ብሔራዊ ሙዚየም ተወስደዋል። ነገር ግን የተጣለው እንደሚበዛም ተናግረዋል። ደግሞም በተራው ስልጣን ሲለቅ በቴክኒክ ረገድ ከፍ ያሉ ቢኖሩ ደግሞ የማያ ጎሉ የሌኒን ጨምሮ በርካታ ሀውልቶችን ፈርሰዋል ብለዋል። ከአመታት በፊት የፈረሰው የሀረሩ የራስ መኮንን ሀውልት ታሪክ ብቻውን ብዙ የሚያነጋግር ብዙ ሊባልለት የሚገባ መሆኑን ያስረዱት ሳሊው ሀውልቱን የቀረጸው የታወቀ ቀራጺ ስለነበር ብቻ የዚህ ሰው ቅርጽ ወይም ስራ በአገሪቱ አንድ ክፍል ውስጥ አለ ቢባል እንኳን ብዙ እናተርፍበት ነበር ሲሉም ተናግረዋል። ሀውልቶችን ማጥናትና ማፍረስ በኢትዮጵያ ብቻ የተሰራ ጥፋት አይደለም። በሌሎች አህጉራት ባሉ ሀገሮችም ተመሳሳይ ጥፋቶች መፈጸማቸው የሚያስታውሱት በአዲስ አበባ ዩኒቨርሲቲ የአለ ስነ ጥበብ ዲዛይን ትምህርት ቤት ዲን። ይህ ግን ለኛ አያዋጣም፤ ምክንያቱም ረጅም የሥነ ጥበብ ታሪክ ቢኖረንም እንደ ትልቅነታችን እንደ አገሩም ተስፋ የኪነ ጥበብ ስራዎቻችን ብዙ አይደሉም ብለዋል። ሳሊው የኪነ ቅርስ ድርቅ የመታው ሀገር ነው ያለን ሲሉም አብራርተዋል። ጨምረውም ሰአሊ አገኘሁ አዳነ አንድ ቅርስ ማጥፋት የታሪክ ፍጻሜ ሳይሆን የመዘንጋት ጅማሮ ነው የሚል ብሂል አስታውሰውመ። መሰ የመሰል ስህተቶችን መደገም የሌለባቸው መሆናቸውንም አክለው ገልጸዋል። አሳዬ ንጉሴ የተባሉ ተሳታፊ በበኩላቸው የፈረሱ የራስ መኮንን ሐውልቶችን ጨምሮ በተለያዩ ክልሎች ያሉ ሐውልቶች መጎብኘታቸውን አስታውሰው ማናፈረሰው ለምን ፈረሰ የሚለው ዝም ተብሎ መታለፍ ያለበት ነገር አይመስለኝም ሲሉም አክለው ገልጸዋል። አቶ አሳዬ ይህን ያነሱበትን ምክንያት ሲያስረዱ ደግሞ በእኛ ዘመንም ኮንሰርትን ጨምሮ የተለያዩ ዓለም አቀፍ ኩነቶች ተደርገው የቦም ባርሌን ሐውልት ገርጂ ኢምፔሪያል አካባቢ ቆሞ እንደነበር አስታውሰው አሁን ግን የት እንዳለ አይታወቅም። ከነዚህ ጉዳዮች ጋር የተያያዙ ነገሮች ጥልቅ ጥናት ይፈልጋሉም ብለዋል። የሚመለከተው አካል ምን ያህል ኃላፊነቱን እየተወጣ እንደሆነ አይታወቅም ያሉት ተሳታፊው መሰል ስህተቶችም እንዳይደገሙ መመሪያ ማዘጋጀት ቢቻል ሲሉ ሀሳባቸውን ሰጥተዋል። የህግ ጉዳዮች ጥናት ባለሙያ ሃይማኖት አበበ ጉዳዩ ብዙ ጊዜ ለውይይት እንደማይቀርብም ጠቁመዋል። ጉዳዩ ለውይይት መቅረቡ አስፈላጊ መሆኑን የጠቆሙት ተሳታፊዋ አንዳንዴ ሐውልቶቻችን ዝም ብሎ በሞቅታ ከምንም ጋር ሳይገናኙ የሚሰሩ አሉ። ይህ እንዴት ነው የሚታየው ሲሉም ጠይቀዋል። የህግ ጉዳዮች ጥናት ባለሙያዋ ሃይማኖት ደበበ ሐውልቶች የጭቅጭቅ መነሻ መሆናቸውን ተናግረው የጋራ ቤት እንገነባለን ብለን ስለምናስብ መቼ ነው የምንስማማው? መቼ ነው የምንስማማበትን ነገር የምንሰራው? ምክንያቱም ለእኔ ጀግና የሆነ ለሌላ ሰው ጀግና ላይሆን ይችላል ሲሉም አክለዋል። ስለዚህ ይህን የምንቆጣጠርበት የህግ ማዕቀፍ አያስፈ የሚያስፈልገው ወይ! ለምሳሌ በፈረንጆቹ 2020 ላይ በአሜሪካ ሐውልቶች ላይ ልክ እንደ ኢትዮጵያ መሰል ጭቅጭቅ ሲነሳ እንደነበርና ባለፈው ነሐሴ ወር ላይ ፕሬዝዳንት ትራምፕ ምላሽ እንደሰጡትም አስታውሰዋል። በተመሳሳይ በሌሎች ሀገራትም በዚህ ጉዳይ ላይ ሕዝባዊ ውይይቶች ይደረጋሉ ያሉት ሃይማኖት ደበበ እኛ ሀገር ይሄ መቼ ነው የሚደረገው ሲሉም ጠይቀዋል። ጉዳዩን በተመለከተ የህግ ማዕቀፍ ያስፈልጋል፣ አለበለዚያ ግን ልንግባባ አንችልም ብለዋል። ሌላው የውይይቱ ተሳታፊ ሳሊ ሸቱ ጥሩነህ በበኩላቸው የህግ ማዕቀፍ ይኑረው በሚል የቀረበው ሀሳብና ጥያቄ በጣም አስፈላጊ መሆኑንም ጠቁሟል የህግ ማዕቀፍ ለኢትዮጵያ በብዙ መልክ እንደሚጠቅም የተናገሩት ሳህሌ ሸቱ ህዝብ የማይወደውም ህዝብ የሚወደውም ሊኖር ይችላል ነገር ግን ህዝብን ከቁጣው ከደስታው ጋራ ሊያነጻጽር የሚችል ማለትም ለህግ ተቆጣጣሪ አካል ይሰጣል ብለዋል በዚህ አፍርሶ እንዴት እንደሚተካ ወዴት እንደሚወሰድ ስርዓት ካለ አሁንም ላሉትም ወደፊት ለሚኖሩትም ዋስትና ይሆናል ካልሆነ ከሆነ ግን ለሁሉም ዋስትና የለም ሲሉም አብራርተዋል። ለጥያቄዎቹ ምላሽ የሰጡት አገኘ ዋዳነ የህግ ማዕቀፍ በጣም አስፈላጊ እንደሆነም ተናግረዋል። ማንም እንደፈለገ የፈለገውን ቅርስ የሚያቆምበት ስርዓት አይኖርም። በሌላው ዓለም ስርዓትና የህግ ማዕቀፍ አለ። ለዚህ በመነጋገርና በመተማመን የሆነ ነገር ማድረግ ይኖርብናልም ብለዋል። አንድ ሀውልት በተለያየ ምክንያት ማህበረሰብን ሊያስቀይም የሚችል ምልክት አለው ተብሎ ሲታመን ለማንሳት የራሱ አሰራርና ሂደት ሊኖረው ይገባልም ተብሏል። በተመሳሳይ ሀውልት ሲቆምም የህግ ህግ ማቀፍ ያስፈልጋልም ሲሉ አክለው ገልጸዋል። ህጉ ካለ በድንገት የሚቆሙ ሀውልቶች አይኖሩም የሚቆሙ ሀውልቶችም ሀገር የሚመጥኑ ይሆናሉ ሲሉም አክለው አስረድተዋል